ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ሰብለጽጌ ነኝ። ኢኮኖሚው ውስጥ ወሳኝ ሚና ያላቸውን ሸማቾች ለወጪዎቻቸው ተመጣጣኝ አገልግሎት በመስጠት መብቶቻቸው ሊከበሩላቸው እንደሚገባ ተገለጸ። የዓለም የሸማቾች ቀን በሀገር አቀፍ ደረጃ ለአስራ ሁለተኛ ጊዜ በዓለም አቀፍ ደረጃ ደግሞ ለአርባ ሁለተኛ ጊዜ ተከብሯል። አንዱ ዓለም እናን ተጨማሪውን ይዟል። የሸማቾች መብት መከበር በኢኮኖሚው ላይ ፍትሃዊ የንግድ ሚዛን እንዲኖር ጤናማ የአገልግሎት አሰጣጥም እንዲጠናከር ይረዳል። በዓለም አቀፍ ደረጃ ለ42ኛ ጊዜ እንዲሁም ደግሞ በኢትዮጵያ ለ12ኛ ጊዜ ዓለም አቀፉ የሸማቾች ቀን ተከብሮ ውሏል። በኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድና የሸማቾች መብት መጠበቅ መሪ ስራ አስፈጻሚ አቶ ሊቁ በነበሩ ሸማቾች በኢኮኖሚ ከፍተኛ አስተዋጽኦ ያላቸው በመሆኑ መብቶቻቸው ሊከበሩ ይገባል ብለዋል ይህንን በዓል ስናከብር የሚከተሉትን ዓላማዎች ማሳካትን ታሳቢ አድርገን መሆን አለበት አንደኛ በሀገራችን ያሉ ሸማቾች በህግ ለሰጧቸው መብቶች እንዲገነዘቡና ለመብቶቻቸው መከበር በጋራ እንዲንቀሳቀሱ እንድንንቀሳቀስ ለማስቻል ሁለተኛ የሸማቹን ማህበረሰብ ግንዛቤ ለማዳበርና የመብቱ ተጠቃሚ እንዲሆኑ ለማስቻል ከሚመለከታቸው ባለድርሻ አካላት ጋር በቅንጅትና በተናበበ ሁኔታ የሸማቹ መብት የሚከበርበትን ቀንን በንቅናቄ ለማክበር፣ ሶስተኛ ከምርትና አገልግሎት ጥራት ጋር በተያያዘ በሸማቹ ማህበረሰብ ላይ እየደረሰ ያለውን የመብት ጥሰት የጋራ ግንዛቤ በመያዝ ይኸውን በጋራ ለመስራት የሚያስችለውን መግባባት ላይ ለመድረስ ስለሆነ ሁላችንም በተሰጠን ኃላፊነት በተሰማራንበት የሥራ መስክ ሁሉ ለእነዚህ ዓላማዎችና ትልልቅ አንኳር ግቦች በጋራ መስራት እንዳለብን እየገለጽኩ ይህ የበዓል አከባበር በይፋ መከበቱን አበስራለሁ። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ጊዜያቸው ያለፈባቸው ምርቶችና ጥራታቸውን ያልጠበቁ ምርቶች ወደ ተጠቃሚዎች መድረስ አንደኛው የመብት ጥሰት መገለጫ ነው ብለዋል። መብቱን የሸማቹን መብት ለማስጠበቅ በተሰሩ ስራዎች ውስጥ ሸማቹ ዋጋው ተመጣጣኝ የሆነው ምርት እንዲያገኝ፣ ሸማቹ ጥራት ያለው ምርት እንዲያገኝ፣ ሸማቹ ጊዜ ያለፈባቸውንና ከአሳሳች ማስታወቂያዎች ራሱን እንዲጠብቅ በርካታ ስራ ስሰሩ ቆይቷል። ዋጋ ጥራቱን ያልጠበቀ ጊዜው ያለፈባቸው ያላስፈላጊ ማስታወቂያዎች ተሸውዶ የተገዙትን እቃዎችን ማስመለስ ላይም በክፍለ ከተማም በከተማም ደረጃ ዲፓርትመንቱ ሰፋፊ ስራዎችን ስሰራ ቆይቷል። በየአመቱ የዓለም ሸማቾች ቀንን ስናከብር ይሄንን እያስታወስ ሸማቹ መብቱን እንዲያውቅ እንዲያስከብር በማድረግም ሰፋፊ ስራዎች ይጠበቁብናል ማለት ነው። የሸማቾች መብት መከበር ማህበራት በበኩላቸው ለሸማቾች መብት መከበር የበኩላቸውን አስተዋጽኦ እያደረጉ መሆናቸውን ገልጸው ሸማቾች የሚደርሱባቸውን የመብት ጥሰቶችም ለእነሱ ሪፖርት በማድረግ የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ስሜ ፈታህኑራ አህመድ ዲን መሀመድ ይባላል። የኢትዮጵያ ሸማቾች መብት ጥበቃ ማህበር ፕሬዚዳንት እንግዲህ የ813/2006 አዋጅ አለ። ይሄ አዋጅ ለሸማቹ አንድ ዋስትና ነው የሰጠ ሸማቾችን መብት የነጋዴዎችን ግዴታ ምን ማድረግ እንዳለበት ያስቀመጠ ነው። ይሄ እንዲከበር ግን ሁሉም የሸማች መብት ጥበቃ የሸማች መብት ጥበቃ ማህበር ይሄ እንዲከበር እየሰራ ነው ያለው ያደረግን ይሄ ህጎች ሲረቀቁ ህጎቹ ላይ ተገኝተን ይሄ ለነጋዴው ይሄ ለሸማቹ አይጠቅም ለማለት እየተዘጋጀ ነው ያለው። ሻምበል ሲሳይ በላይ እባላለሁ። የአዲስ አበባ ከተማም ሸማች መብት ጥበቃ ኮሚቴ ምክትል ሰብሳቢ ነኝ። ማንኛውም ሸማች የግድ አባል መሆነ የለበት ግን ችግር ሲያጋጥመው በአካባቢው ላሉ የሸማች መብት ኮሚቴ አባላት ጥቆማ መስጠት አለበት። ለምሳሌ ችግር ቢደርስበት ምርቱ ቀኑ ያለፈበት የህፃናት ወተት ቢያጋጥመው በሱቅ ላይ አካባቢው ላለው አካል ጥቆማ ይሰጣል። ጊዜው ያለፈበት ምርትም ከሆነ ይሄ ይሄ ምርት ትክክል አይደለም ብሎ ማቅረብ አለ ይችላል። በደብረ ብርሃን ከተማ ያለውን የኢንቨስትመንት ፍሰት የበለጠ ለማሳደግ ትኩረት ተደርጎ እየተሰራ መሆኑን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በከተማዋ አሁን ላይ ስድስት የኢንዱስትሪ መንደሮች መኖራቸውን የገለጸው መምሪያው በቀጣይ ለሚመጡ አልሚ ባለሀብቶች ከ2000 ሄክታር በላይ መሬት ተዘጋጅቷልም ብሏል። ደጀኔ በቀለ ዝርዝሩን ይዟል። ደብረ ብርሃን በኢንቨስትመንት ዘርፉ ተመራጭ እንድትሆን ካደረጓት ልዩ ልዩ ምክንያቶች መካከል ተስማሚ የአየር ንብረት ባለቤት መሆኗ፣ ተመራጭ የኢንቨስትመንት ዘርፎች እንደዚሁም አስተማማኝ የኢንዱስትሪ ሰላም መኖርና ለመዲኗ ለአዲስ አበባ ያላት ቅርበት ተጠቃሽ ናቸው። ይህንን የተመለከቱ ሁሉ መዋለ ንዋያቸውን ለማፍሰስ አቅደዋል ብዙዎችም ይህንን አሳክተዋል። ከተማዋ የተጣጣመ እድገት እንድታስመዘግብ ኢንቨስትመንቱ የሚፈጥረውን እድል በመጠቀም በእቅድ መምራት ተጀምሯል። የከተማዋ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ገብረህይወት እንደነገሩን የኢንዱስትሪ እና የእውቀት ማዕከል ማድረግ መቻል አለብን ነው። የቴክኖሎጂ ማዕከል መቻል ማድረግ መቻል አለብን ነው። ስለዚህ ወደፊት እያንዳንዱ ስራዎቻችን ማንኛውም ባለሀብት ባለበት አካባቢ እንዲገለገል ውጭ ያለ ባለሀብት ኦንላይን ዌብሳይት ተከፍቶ አስፈላጊውን ሰርቪስ እንዲያገኝ የምናደርግበት ነው ብዬ አስባለሁ። የውጭ ምንዛሬ ሊያስቀሩ የሚችሉ ኢንዱስትሪዎች እንዲመጡ በተለይ የውጭ ሀገር ባለሀብቶችን በብዛት ፕሮሞት የማረግ የሀገር ውስጥ ባለሀብቶችንም ፕሮሞት የማድረግ ስራዎች በትልቁ እንሰራለን ብለን እናስባለን። ከተማዋን መርጠው ወደ ስራ የገቡ ፋብሪካዎችም ሁለንተናዊ እንቅስቃሴያቸው ጎልቶ እየታየ ይገኛል። ይህንን የተመለከተው የደብረ ብርሃን ከተማ አስተዳደርም የኢንዱስትሪ መንደሮችን ቁጥር ከአራት ወደ ስድስት ከፍ አድርጓል። ግዙፍና የተሻ አላበርክቶ ለሚኖራቸው ኢንቨስትመንቶችም ከ2010 ሄክታር በላይ መሬት ተዘጋጅቷል ነው የተባለው። ለአገር ኢንዱስትሪ ለተያዘው ስትራቴጂ ለአገር ገበያ በቀላሉ በተለይ በዋናነት የዚህ ሀገር የሚመረት ምርት እዚህ ሀገር ላይ ከውጭ ሊገባ የሚችለውን ሊያስቀር በሚችልበት መንገድ እና ኤክስፖርት ሊያደረግ በሚችልበት መንገድ የሚመረቱ ምርቶችን ለይተን ፕራዮሪቲ ሰጥተን ድጋፍ እና ትኩረት አድርገን መስራት አለብን ብለን እናስባለን። ስለዚህ ከተማችን እንግዲህ ወደፊት ደብረ ብርሃን ከክልላችን ከሀገር ብቻ ሳይሆን ከምስራቅ አፍሪካ የተሻሉ ከተሞች የተሻለ ኢንዱስትሪ ማዕከል ከተማ እንድትሆን ለማድረግ በራአይነት ይዘን እየሰራ እንገኛለን ማለት ነው። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ እንዳሉት ደግሞ ደብረ ብርሃን ለሌሎች ተምሳሌት የሀገርም የኢኮኖሚ ጉልበት እየሆነች መጥታለች። ለሌሎችም ተምሳሌትና ትልቅ አቅም ፖቴንሻል እንደ ሀገርም ትልቅ ውጤት ሊያስመዘግብ የሚችል ቀጠና ኮሪደር ከመሆኑ ጋር ተያይዞ እዚህ ላይ የክልላችን መንግስትም በትኩረት አመራር እየሰጠበት ነው። ስለዚህ ይህንን ምቹ ሁኔታ ተጠቅሞ በየደረጃ ያለው አመራራችንና ባለሙያችን በአምራችን ኢንዱስትሪም በሌሎች ኢንቨስትመንት ዘርፎችም ወደ ከተማው መጥተው ኢንቨስት ለማድረግ ፍላጎት ያላቸውን አካላት በመቀበልና በማስተናገድ ረገድ የራሳቸውን ሚና መወጣት ይኖርባቸዋል ብዬ ነው የማስበው። ከተማ በተፈጥሮ ከታደለችው ተመራጭነት ባለፈም የተቋማት ቅንጅት፣ የአገልግሎት አሰጣጥ ጥራትና መሰል ጉዳዮች ሚና እንዳላቸው ይህንን ተሞክሮም ማስፋት እንደሚጠይቅ አብራርተዋል። በሳይንስ ዘርፍ የሴት ተመራማሪዎችን ተሳትፎ ለማሳደግ እየሰራ መሆኑን የደብረ ብርሃን ዩኒቨርሲቲ ገለጸ። ዩኒቨርሲቲው በሳይንስ ዘርፍ የሴት ተመራማሪዎችን ተሳትፎ ለማሳደግና ችግር ፈቺ ምርምሮችን እንዲያካሄዱ ለማበረታታት ያለ ማውደ ርዕይ አካሂዷል። ብርቱካን ማሞ ዝርዝር አላት። ተመራማሪዎችን ማፍራትና ችግር ፈቺ ምርምራቸውን ለማህበረሰብ ግንባታ መዋል ከከፍተኛ ትምህርት ተቋማት የሚጠበቅ ኃላፊነት ነው። ተመራማሪዎቹ ሴቶች ሲሆኑ ደግሞ ኃላፊነቱ ድርብርብ ነው። የደብረ ብርሃን ዩኒቨርሲቲ የሴት ተመራማሪዎችን የምርምር ስራ የሚቀርብበት ሲምፖዚየም አዘጋጅቷል። በዚህ ሲምፖዚየም ላይ የተገኙት በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር ትዕግስት ወንድሞ ሴት ተመራማሪዎች የሚገጥማቸውን ችግር በማለፍ በሳይንስና ቴክኖሎጂ ዘርፍ የራሳቸውን አሻራ ማሳረፋቸው ለሀገር ግንባታ አስተዋጽኦ የጎላ እንደሆነ አንስተውለናል። ቴክኖሎጂ ላይ ያላቸው ኮንትሪቢሽኖች በተለያየ መልኩ ውጤቱ ይታያል። ግን ውጤቱን ስናይ ይሄ ከሌሴ ሰራቸው ከላይ ሰራቸው ነው ተብሎ አይደለም የሚታየው። ኢምፓክቱ ህብረተሰቡም ላይ ይኖራል፣ አገርም ላይ ይኖራል። ያው ታሪኩ ሲጠና ኬቴተ መነሻው ይገኛል ማለት ነው። ዞሮ ዞሮ ሴቶች የሌሉበት የሳይንስና ቴክኖሎጂ ያለ አይመስለኝም፣ አሉበት አለመታየታቸው ምክንያቱን አላቅም። እሱ ሌላ ችግር ሊሆን ይችላል። በሲምፖዚየሙ በክብር እንግድነት የተገኙት የአዲስ አበባ ከተማ ንግድና ዘርፍ ማህበራት ፕሬዚዳንትና የደብረ ብርሃን ዩኒቨርሲቲ ቦርድ አባል ወይዘሮ መሰንበት ሸንቁጥ ችግር ፈቺ ምርምሮች ላይ ሴቶችን ማሳተፍ፣ የምርምር ስራቸውን የሚያቀርቡበት ሲምፖዚየምና መድረክ ማዘጋጀት ስራቸውን በማስተዋወቅና ና ተተኪዎችን ለማፍራት ያግዛል ብለዋል። የበለጠ ሴቶችን ማፍራት እንችላለን። የበለጠ ተመራማሪዎችን ማፍራት በዓለም አቀፍ ደረጃ ከምንም በላይ ተመራማሪዎች በጣም በጣም አስፈላጊ ናቸው። በተለይ ከውጤት አኳያ በጣም ኤፌክቲቭ የሚሆኑ ሴቶች ናቸው ብዬ ነው የማምነው። በዚህ ምክንያት እኔ ሴቶችን የበለጠ ወደዚህ ሙያ እንዲሰማሩ ማድረግ ተገቢ ነው። ይሄ ደግሞ ሊሆን የሚችለው ምንድን ነው፣ በእንደዚህ አይነት ላይ የተሰማሩ ሴቶችን በብዛት እንዲታዩ ማድረግ ነው። ሴት ተመራማሪዎች ከወንዶች በተለየ ሁኔታ ችግሮች ቢገጥሟቸውም የችላለው ስሜትን በመላበስ የያዙትን አላማ ማሳካት ይገባቸዋልም ብለዋል። በእለቱ የምርምር ስራቸውን ያቀረቡት መምህርና ተመራማሪ ዳግማዊት ቀጸላና ዶክተር ትዕግስት ወንድሙ በእርግጥ ከወንዶች አንጻር ስናነጻጽረው ሴት ላይ ብዙ ቻሌንጅ አለ። አሁን ለምሳሌ እኔ እናት ነኝ። የቤት ውስጥ ኃላፊነት አለብኝ እዚህ ላይ እዚህ ደግሞ ስመጣ፣ ምርምር አለ፣ ማስተማር አለ። ትንሽ ቻሌንጅ ያደርጋል። ይህንን ቻሌንጅ ግን ተቋቁመሽ ማለፍ አለብሽ ብዬ አስባለሁ። ሴቶች ብቻ ሳይሆን ማንም ሰው ሲሰራ ተግዳሮት ይገጥመዋል። ወንዶችም ቢሆኑ ተግዳሮት ይገጥማቸዋል እና ያው የሴቶች ትንሽ ተጨማሪ የሚሆነው ህብረተሰባችን ለሴቶች ያለው ነገር ትንሽ አናሳ ስለሆነ ነው ሴት ልጅ ሳይንስና ቴክኖሎጂ ላይ ወይም የሆነ ብዙ ወንዶች የሚሰማሩበት ነገር ላይ አትመጣም አትታይም፣ የሚል ነገር ስላለ ማለት ነው። ሴት ተመራማሪዎች በሳይንሱ ዘርፍ ችግር ፈቺ ምርምር እንዲያደርጉ ማገዝና እንቅፋቶቻቸውን ማስወገድ ያስፈልጋል። ለዚህ ደግሞ የደብረ ብርሃን ዩኒቨርሲቲ ለሴት ተመራማሪዎች ድጋፍ በማድረግ አጋር እየሆነ ይገኛል ያሉት የደብረ ብርሃን ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ተወካይ ምክትል ፕሬዝዳንት ዶክተር ሲሳይ ሞላቴ ናቸው። ዛሬ በዚህ መርሃ ግብር የሚቀርቡት የምርምር ውጤቶች ሴት ተመራማሪዎችን በመሪ ተመራማሪነት ሰርተው ያጠናቀቋቸው የምርምሮች በመሆናቸው ባልተመቻቸው ሁኔታ ውስጥ እንኳን ሆነው የቤተሰብ ኃላፊነት ከመወጣት ባለፈ በምርምርና ቴክኖሎጂ ዘርፍ ስኬታማነት ስኬትን ማስመዝገብ እንደሚችሉ ትልቅ ማሳያዎች ናቸው። ስለሆነም በተቋማችን የውስጥ አቅምና ከባለድርሻ አጋር አካላት ጋር በመተባበር ሁሉን አቀፍና እኩልነትን ማዕከል ያደረገ አሰራርና እድሎች ለመፍጠር መተባበር አለብን። በመድረኩ የዓለም የሴቶች ቀን ተከብረዋል። ወጋገን ባንክ አካታችና ፍትሐዊ የብድር አገልግሎት ለመስጠት የሚያስችል ስርዓት መዘርጋቱን አስታወቀ። ቴክኖሎጂን በመጠቀም ለደንበኞች የፋይናንስ አገልግሎት እየሰጠ እንደሚገኝም ተገልጿል። ቴዎድሮስ ደሴ ዝርዝር አለው። ወጋገን ባንክ ባለፉት ዓመታት የባንኩንና የባለሀብቶችን ተጠቃሚነት ብቻ የሚያረጋግጥ የብድር አገልግሎት ሲሰጥ እንደነበር የባንኩ የዲጂታል ባንኪንግ ኦፕሬሽን ዳይሬክተር ነጋሲ ፍሳ አንስተዋል። ይህ አሰራር ደግሞ በዝቅተኛ የኢኮኖሚ ደረጃ ያለውን ማህበረሰብ ተጠቃሚ ያላደረገ እንደነበር ነው ያስታወሱት። ይሁን እንጂ አሁን ላይ ባንኩ አካታችና ፍትሐዊ የብድር አገልግሎት ለመስጠት የሚያስችል ስርዓት ዘርግቶ ወደ ስራ መገባቱን አቶ ነጋሲ ፍሳ ገልጸዋል። እስካሁን የነበረው ብድር ምንድነው? ነው የቤት የመኪና፣ የማሽነሪ፣ የተለያዩ ዋስትናዎች ይፈልጋል። ስለዚህ ይህንን ዋስትና ማቅረብ የሚችሉ የቢዝነስ ፊዚቢሊቲያቸውን ማቅረብ የሚችሉ ኦዲትድ የሆነ ፋይናንሽል ስቴትመንት ማቅረብ የሚችሉ እያለ በጣም ሬስትሪክሽን እየበዛበት፣ ታች ያለው ማህበረሰብ በቀላሉ ተጠቃሚ ማይሆንበት ነበረ። የአሁኑ ግን ለታችኛው ማህበረሰብ የማገልገልን እሳቤ ይዞ የተነሳበት ሁኔታ አለ። ዋስና ሳይጠየቅ ህጋዊ የሆነ ፐርሰን የሀገሪቱ መታወቂያ ፕሮፐር የሆነ መታወቂያ የያዘ ዜግነት ያለው ሰው በቀላሉ ስራቸው ታይቶ ቢዝነሳቸውን ማሳደግ የሚችሉበትን እድል የሚፈጥርላቸው ፕላትፎርኑ በዚህ በጣም እየተጠቀሙን ያለው ሁሉም በሁሉም ክልል ውስጥ የሚገኙ ማህበረሰብ ክፍል ተደራሽነን በዚህ ሰዓት አንድ አመት ባልሞላው ጊዜ ውስጥ 107 ሺህ ለሚሆኑ ደንበኞች ከ1.5 ቢሊዮን በላይ ብር ማበደር መቻሉንም ተናግረዋል። በጥቂት አመት በማይሞላ ጊዜ ውስጥ ወደ 107 ሺህ በላይ ደንበኞች ወይም ብድሮች ለቀናል። ለታችኛው ማህበረሰብ በተለያየ ፎርም ማለት ነው። ወደ 90% የሚሆነው ለሴቶች የተሰጠ ብድር ነው። በአጠቃላይ የተሰጠው እስካሁን ድረስ ወደ 1.5 ቢሊዮን ብር በላይ ተሰጥተዋል አመት በማይሞላ ጊዜ ውስጥ ነው። ይህንን የምልም በኮሌክሽን ደረጃም ስትሄድ በጣም ሰክሰሱ መሆናችን የምታይ ወደ አንድ ነጥብ ሁለት ቢሊዮን ብር በላይ ተሰብስበዋል። ተመልሶ ይህኛው ወደ ብድር ነው የምንመልሰው። ባንኩ አዳዲስ ቴክኖሎጂዎችን በመጠቀም ለደንበኞች አስተማማኝ ቀልጣፋና ጥራት ያለው ዘመናዊ የፋይናንስ አገልግሎት እየሰጠ እንደሚገኝም ዳይሬክተሩ አንስተዋል። በመሆኑ ደንበኞች የተለያዩ የዲጂታል ባንኪንግ አማራጮችን በመጠቀም የብድር አገልግሎቱን ማግኘት እንደሚችሉ ተናግረዋል። ኮከብ 866 መሰላለን በመደወል ብቻ ትራንስፈር ማድረግ፣ የአየር ሰዓት መሙላት፣ የክፍያዎችን መፈጸም የመሳሰሉት ነገሮች በቀላሉ ባሉበት ቦታ ላይ ሆነው ማድረግ የሚችሉበት እድል ይፈጥርላቸዋል። አዲስ ይዘነው የመጣ ነው፣ ሌላ ወጋገን ኢብር የሚባል ዋሌትና ኤጀንሲ ባንኪንግ ፕላትፎርም ነው። ይህ ፕላትፎርም በጣም ሰፊ ነው። ዘርፈ ብዙ የሆኑ አገልግሎቶችን የያዘ ነው። አፑን በማውረድ በቀላሉ የብድር አገልግሎት ማግኘት የሚችሉበት እድል ይፈጥራል። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። በተከታይነት አጫጭር ዘገባዎችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርበዋለች። መንግሥት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት አበረታች ለውጦች መመዝገባቸውን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስቴር ዓለም አቀፍ የሴቶች ቀንን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ ከተለያዩ ባለድርሻ አካላት ጋር አክብሯል። በመርሃ ግብሩ ላይ የተገኙት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የሴቶች ቀን የጾታ እኩልነትን በማስፈን ሴቶች ከነበረባቸው ድርብርብ ተጽዕኖ እንዲላቀቁ ያስቻለ መሆኑን ገልጸዋል። በሀገራዊ ጉዳዮች ላይ እኩል ተሳታፊና ተጠቃሚ እንዲሆኑ በር መክፈቱንም አንስተዋል። የሀገርን መጻኢ ጊዜ ብሩህ የሚያደርጉ ትልልቅ ስራዎች ላይ ሴቶች ሚናቸውን ተወጡ ነውም ብለዋል። መንግስት የሴቶችን መብት ለማስጠበቅ በፖለቲካው፣ ኢኮኖሚያዊና ማህበራዊ መስኮች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት ተጨባጭ ለውጦች መመዝገባቸውንም ጠቅሰዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ሶስተኛው የአፍሪካ ማዕድን ፎረም በአፍሪካ ህብረት ዋና መቀመጫ አዲስ አበባ መካሄድ ጀምሯል። ፎረሙ የሚካሄደው የአፍሪካ የማዕድን ራዕይ ስኬቶች ፈተናዎችና እድሎች በሚል መሪ ሀሳብ ነው። የአፍሪካ ህብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድናት ልማት ማዕከል ፎረሙን አዘጋጅቷል። በፎረሙ ላይ የህብረቱ አባል ሀገራት የማዕድን ዘርፍ ተዋናያን፣ የልማት አጋሮችና ና የዓለም አቀፍ ድርጅቶች ተወካዮች ተሳታፊ ሆነዋል። ፎረሙ በአፍሪካ ማዕድን ዘርፍ ያሉ እድሎች፣ ፈተናዎችና የመፍትሄ አቅጣጫዎች ላይ ይመክራል ተብሎ ይጠበቃል። የማዕድኑ ፎረም እስከ መጋቢት 2 ቀን 2017 ዓ.ም ይቆያልም ተብሏል። መረጃው የኢትዮጵያ ዜና አገልግሎት ነው። የመምህራን ትምህርት ኮሌጆች ብቃት ያላቸውን መምህራን ማፍራት እንዲችሉ በትኩረት እየተሰራ መሆኑን የትምህርት ሚኒስቴር አስታወቀ። የመምህራን ትምህርት ኮሌጆች የማሰልጠና አቅማቸውን ለማሳደግ በሚቻልበት ጉዳይ ላይ ከባለድርሻ አካላት ጋር ውይይት ተደርጓል። የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴታ ወይዘሮ አየለች እሸቴ ለትምህርት ጥራት መረጋገጥ ተዋናዩ ብዙ ቢሆንም የመምህራንና የትምህርት ቤት አመራሮች ድርሻ ትልቅ መሆኑን ጠቁመዋል። በመምህራንና ስልጠና ላይ ያሉ ተግዳሮቶችን ነቅሶ በማውጣት የጋራ መግባባትን በመፍጠር ስራዎችን በውጤታማነት መስራት ማስቀመጥ እንደሚገባው ማስታውቋል። ፍትሃዊና ጥራት ያለው ትምህርትን ለዜጎች ተደራሽ ለማድረግ የመምህራንን አቅም ማሳደግ ላይ በትኩረት እየተሰራ ይገኛል ብለዋል። የመምህራንና የትምህርት አመራር ልማት መሪ ስራ አስፈጻሚ ዶክተር ሙልቀን ንጋቱ በበኩላቸው ባለፉት አመታት የመምህራን ስልጠና ስርዓትን ለማሻሻል የተለያዩ ዘዴዎች ተዘርግተው ተግባራዊ ቢደረጉም ችግሩ በመሰረታዊነት ሊፈታ እንዳልቻለ ገልጸዋል። ተግዳሮቶችን በማስተካከል ብቃትና ጥራት ያላቸው መምህራንን ለማፍራት እንዲቻልም በትኩረት እየተሰራ መሆኑን ጠቅሷል። በስራ ላይ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 ምን አይነት ጎለው አስደናቂ ሹት! የተመረጡ የእግር ኳስ ጨዋታዎች ሙያውን ጠንቅቀው በተረዱ ሙያተኞች ሜዳ ውስጥ ያሉ እስኪመስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት። አብሮነትን ከአሚኮ አዲስ ኤፍኤም 103.5 ጋር በማድረግ ምርትና አገልግሎትን ያስተዋውቁ አጋር ይሁኑ። አሚኮ አዲስ ኤፍኤም 103.5 ለህብረተሰብ ለውጥ እንተጋለን። በመጨረሻም የሁነት ጥቆማን እናጋራችሁ። መጋቢት 11 ቀን 2017 ዓ ም ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2017 በጀት ዓመት ግማሽ ዓመት የአፈጻጸም ሪፖርት መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ እንደሚሰጡ ከምክር ቤቱ የተገኘው መረጃ ያመላክታል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የእለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን።